ለስልጣን ሽኩቻ ሊባል ይችላል፣ አደለም በሚያደርጉት ውጊያ ምክንያት በርካታ ሱዳናዊያን አልቀዋል። አገሪቱም እየደቀቀች ነው። በዳቦ ጥያቄ ምክንያት ከተገረሰሱ በኋላ በሁለቱ ኃይሎች መካከል ይፈራም ነበር። በእርግጥ በወቅቱ የወቅቱን ፖለቲካ የምስራቅ አፍሪካ እና የሱዳንን ጉዳይ የሚከታተሉ ሰዎች ይህንን ችግር እንደሚመጣ ይገልጹ ነበር። በዚህ ጦርነት ምክንያት ከ30 ሚሊዮን በላይ የሱዳን ህዝብ ድጋፍ ፈላጊ ነው። አንድ የእንግሊዝ ድርጅት እስከ 60 ሺህ ዜጎች ሞተዋል ብሎ ያምናል፣ በቀጥታ በጦርነቱ ከሞቱ ሰዎች ውጪ። ጤና ይስጥልን። በዛሬው ርዕሰ ጉዳያችን በመሪዎቿ እየደቀቀች ያለችው ወይም ህዝቦቿ በመሪዎቿ ምክንያት እያለቁባት ያለችውን ሱዳን ርዕሰ ጉዳይ አንስተን ከአብይ ጋር እንነጋገራለን። አብይ፣ አጠቃላይ እንግዲህ እያወራን ያለነው ወይም ደግሞ የምናወራው ስለ ሱዳን ነው። ጎረቤት ሀገር ሱዳን እና ላለፉት ሁለት ዓመት ከመንፈቅ ያህል ወራት የሱዳን ተቀናቃኝ ኃይሎች በተለይ ወታደራዊ ኃይሎቹ እርስ በርስ ለስልጣን ሽኩቻ ሊባል ይችላል አደለ፣ በሚያደርጉት ውጊያ ምክንያት በርካታ ሱዳናውያን አልቀዋል፣ አገሪቱም እየደቀቀች ነው። እና አጠቃላይ ስለዚህ ጉዳይ እናነሳለን። እንደምታስታውሰው በዩ የሱዳን ቀውስ በተለይ ደግሞ የ31 ዓመት ያክል የመሩትን መሪ በክፉም በደጉም የሚጠሩት መሪ ነበሩ፣ አልበሽር ነበሩ። እሳቸውን በዳቦ ጥያቄ ምክንያት ከተገረሰሱ በኋላ በሁለቱ ኃይሎች መካከል ይፈራም ነበር። በእርግጥ በወቅቱ የወቅቱን ፖለቲካ የምስራቅ አፍሪካ እና የሱዳንን ጉዳይ የሚከታተሉ ሰዎች ይህንን ችግር እንደሚመጣ ይገልጹ ነበር። ግን በዚህ ደረጃ ሁኔታ ችግሩ ይወሳሰባል ተብሎ አይገመትም ነበር። እነዚህ ሁለቱ ኃይላት በፈጠሩት አንጃ ምክንያት ሱዳን ክፉኛ እየደማችና የከፋ ሰብአዊ እልቂት የሚደርስባት የዓለም ክፍል ሆናለች። የሚያሳዝነው ደግሞ ዓለም በዝምታ የሚመለከተው የጦርነት ሁኔታ መሆኑ ትልቁ አሳዛኙ ነገር ነው። ከዛ ባሻገር ደግሞ መፍትሄ ሊያፈላልጉላት ይገባ የነበሩ ወታደራዊ መንግስታቶቿ ወይም ደግሞ የወታደራዊ ኃይሎች የሲቪል መንግስቱን አስወግደው በዚህ ደረጃ መገኘታቸው እጅግ የሚያሳዝን ሁነት ሆኗል። የሚገርመው እኮ እሱ ነው። አሁን አንድ ያኔ አልበሽር በስልጣን ባሉበት ዘመን ፈጥኖ ደራሽ ኃይሎችን የራሳቸው ልዩ ጠባቂ አድርገው ነበር የቀጠሯቸው ከአደጋ ይከላከሉልኛል ነበር ብለው የቀጠሯቸውና ግን ደግሞ በሂደት ከመከላከያ ሰራዊቱ ወይም በአልቡርሃን ከሚመራው ጦር ጋር አንድነት ፈጥሮ ነው አልበሽር እንዲገረሰሱ የሆነው። ያው የህዝቡ የዳቦ ተወደደ እና የነዳጅ ዋጋ ጭማሪ አለ ብሎ ያነሳው ጥያቄ እንዳልሆኑ ባለም አቀፍ በተለያዩ ሀገራት ወታደሮች እንደነዚህ አይነት ሰላማዊ ተቃውሞዎችን ሲጠልፉ ታያለ እና አልቡርሃንም ያደረጉት ያ ነው። በሂደት ግን ታስታውሳለህ ማናቸው የሲቪል ፖለቲካ ነው የሚያስፈልገው ወይም የሲቪል መሪ ያስፈልጋል ተብሎ ከስምምነት ደርሰው አብደላ ሀምዶክን በጠቅላይ ሚኒስትርነት ነው በጊዜያዊ ፕሬዚዳንትነት ሾመው ነበረ ግን ያም አልሆነም ስለዚህ የአልቡርሃን ቅድሚያውን ቦታ ያዙ ምክትሉ ማን ነበሩ ማለት ነው አብደላ እንትና ሀምዳን ዳጋሎ ሆነው የሲቪሉንም አስወገዱት። ከዛ በኋላ ግን ሁለቱም መስማማት አልቻሉ። እስካሁን አገሬውን ለመከራ የዳረገ ጦርነት እያካሄዱ ነው። በመሐል በሁለቱ መካከል እየተደረገ ያለውና አጠቃላይ ስታየው ይሄን እንደው እንመራሃለን የምትለውን ሕዝብ እንመራሃለን የምትለውን የአገሬውን ሕዝብ ከመጨረስ ውጭ የሚያመጣው ጥቅም ምን እንደሆነ ዝም ብለ ስታሰላው ምንም ትርፍ የምታሰላበት ነገር አይደለም። በጣም የሚያሳዝነው ይህንን ውይይት እንድናደርግ እንደው ብንወያይበት ብለን ካሳሰቡን ጉዳዮች መካከል ባለፈው እሁድ የተከሰተው በዳርፉር አካባቢ አልፋሽር በምትባለው ግዛት አካባቢ የተፈጸመው በጣም የጅምላ ግድያ እና በጣም አሳዛኝ ክስተት ነበር። ይሄ እንደሚታወቀው ያው በልዩ ኃይሉ ቁጥጥር ስር ወድቋል። አካባቢው በዚህ ጦርነት በሚደረግበት አካባቢ ላይ አሁን ሙሉ ለሙሉ የአር ኤስ ኤፍ ሙሉ ለሙሉ ተቆጣጥሮታል አካባቢውን ይህንን ይህንን ለማስለቀቅ በሚያደረጉት ጥረት ምክንያት እስከ 460 አካባቢ የሆኑ ንጹሃን ተገድለዋል። በጣም የሚያሳዝነው ደግሞ ከዚህ በፊትም እንደዚህ የጅምላ ግድያ የሚደረግበት አካባቢ ነው። ዳርፉር በአጠቃላይ በሱዳን ፖለቲካ ውስጥ ተደጋጋሚ የሆነ ጥቃት የሚፈጸምበት አካባቢ ነው። ከዚህ በፊትም መፈንቅለ መንግስቱ ከመደረጉም በፊት የተደረጉ ሰብአዊ ጥቃቶች አሉ። የዘር ማጥፋቶች አሉ። በዚህ ጥቃትም የሚከሰሱ አንዱ ኃይል በዚህ የሚከሰስም ወታደራዊ ስርዓት ነበር። ያም ሆኖ ግን ይህንን ጦርነት ከተከሰተ በኋላ ከዚህ በፊትም እንዲሁ ሰባት መቶ አካባቢ የሚሆኑ ከዚህ ቁጥር ጋር ተደምሮ የሚሆኑ ንጹሐን ተገለዋል። በጣም የሚያሳዝነው ደግሞ ሁለት መቶ ሀምሳ አካባቢ የሚሆኑ ንጹሐን በዚህ በአንድ ቀን ጦርነት ምክንያት እንዲሰደዱ ሆኗል። በተለይ ደግሞ እዚህ አካባቢ ላይ የአረባዊ ስሜትና ደም ያላቸውን ሰዎች ተነጥለው የሚገደሉበት አካባቢ ስለሆነ ጥቃቱ የበለጠ አሳዛኝ እንዲሆን ያደርገዋል። የዘር ማጽዳትና ሌሎች ወንጀሎች ዓለም አቀፍ ወንጀሎች የሚካሄዱበት ቦታ ላይ ሆኗል። የሚገርመው አንዱ በእርግጥ የሚገርመው ሊባል ይችላል ወይ? የሚያሳዝነው አደለ የሚያሳዝነው ነገር እነዚህ ኃይሎች እርስ በርስ እንዋጋለን ነው የሚሉት፣ ግን ደግሞ አደጋው የሚተርፈው ለሲቪሊያን ወይም ደግሞ ለንጹሃን ነው እና ይሄ አሁን አልፋሽር የተባለው አካባቢ ለአንድ ዓመት ከስድስት ወር አካባቢ ለአስራ ስምንት ወራት ከበባ ውስጥ የነበረ ህዝብ ነው እና በቂ ምግብ፣ በቂ እርዳታ አያገኝም ነበር። እንደምታውቀው በዚህ ጦርነት ምክንያት ከሰላሳ ሚሊዮን በላይ የሱዳን ህዝብ ድጋፍ ፈላጊ ነው የሚበላ ከጤናም አንፃር በቃ እርዳታ ፈላጊ ነው የተሰደዱት አሉ የተገደሉት አሉ ሀገራቸውን አቋርጠው ይሄዱ አሉ አደለ እና እነዚህ አልፋሸር አካባቢ ለ18 ወራት ከበባ ውስጥ የነበረ ነው እና ሁሌም ስጋት ነበረ አሁን በሁለት ወታደሮች በሚፋለሙበት አካባቢ መቼ ተራ የደረሰ የምትሞትበትን ጊዜ እንጂ የምትቆጥረው ከዛሬ ነገ ተርፋለው የሚለው ተስፋ ያን ያህል ሊሆን ይችላል እና አሁን እንዳልከውም በፈጥኖ ድራሽ ኃይሎች እጅ መውደቋን እንትና ማናቸው አልቡርሃን ራሳቸው አረጋግጠዋል። ወታደራቸው ግን በአቅራቢያ የከፋ ጉዳት እንዳይደርስ ጥበቃ እንዲያደርግ ታዟል አይነት መልእክት አስተላልፈዋል። ግን ከእንደዚህ አይነት ግጭቶች ጀርባስ ማናለ የሚለውን ማንሳትም የሚገባ ይመስለኛል። ያው የዚህ ወደዚህ ወደ ዋና ተዋንያንና የቀጠናውን ሁኔታን ከማየታችን በፊት እንደው እነዚህ በሁለቱ ኃይል ይሄ የሱዳን ቀውስ በዋነኛነት የሚጠረጠሩት ወይ ደግሞ ተሳታፊ የሆኑትን አልቡርሃን ወይም አብድል ፈታህ አልቡርሃንና የፈጥኖ ድጋፍ ኃይሎች የሚባለው አር ኤስ ኤፍ መሪ የሆኑት ጄኔራል አምዳብ ዳጋሎ በነዚህ ሁለቱ አንጃዎች ምክንያት የተፈጠሩ ጦርነቶች ማነው ሰብአዊ ቀውሶችን ስናያቸው እንደ በቁጥር ደረጃ ምን ያክል አሳዛኝ የሆኑ እንደሆነ እንረዳለን። ከ14 ሚሊየን በላይ ሰዎች ከቤታቸው እንዲፈናቀሉ ሆኗል። ይሄ ያው አይ ኦ ኤም ነው የሚዘግበው። ከዛ ባሻገር ደግሞ የተመድ መረጃዎች ናቸው የምናያቸው። ከዚህ ውስጥ ደግሞ ከሶስት ሚሊየኑ ሚሊዮኑ በላይ በግብፅ እንዲሁ በኢትዮጵያ እና በቻድ አካባቢ ላይ እንዲሰደድ ሆኗል። የተፈናቃዮችም ሁኔታ በጣም አሳዛኝ እንደሆነ ይታያል። የውሃ የምግብ፣ እንዲሁ ደግሞ የተላላፊ በሽታዎች ተጠቂ ሆነዋል። በጣም የሚያሳዝነው ደግሞ ለስደተኞች ተብለው በተከለሉ ቦታዎች ላይ የሚደረጉ ጦርነትን በመሆናቸው ችግሩ እጅግ አሳሳቢ እንዲሆን ያደርገዋል። ቅድም እንዳልከው ደግሞ ከ30 ሚሊየን በላይ የሆነው የሀገሬው ዜጋ ለከፋ የምግብና የውሃ የጤና ችግር እንዲጋለጥ ሆኗል። እዚህ ውስጥ በሴቶች ላይ በህፃናት ላይ የሚደርሰው ሰብአዊ ጥቃት ደግሞ እጅግ የሚዘገንንና ምናልባትም ዓለም ካስተናገደችው የከፋ የሰብአዊ መብት ጥሰት እንደ አንዱ ተደርጎ እንደሚገለጽ የተባበሩት መንግስታት ድርጅት አሳስበዋል። እንዲሁም ደግሞ የጤና የአለም ጤና ድርጅት መሪዎችም በተለይ ዶክተር ቴድሮስ አዳኖምም ይህንን ነገር በጣም ትኩረት ሰጥተው እየተናገሩ ነበር ሰሞኑን። አዎ እንዳልከው ነው የሚደርሰው ጉዳት በዓለም አቀፍ ደረጃ ካሉ ጦርነቶች በላይ የከፋ አሁን ዓለም ላይ ካሉ ጦርነቶች ምናልባትም ከአምሳ ዓመት በኋላ የተስተናገዱ ጦርነቶች በጣም የከፋ እንደሆነ ይነገራል። ግን ሁሉም አይኑና ጆሮ ያልሰጠው ህዝቡ እየማቀቀ ጉዳት እየደረሰበት ያለ ህዝብ ነው። እና እንደው ወደኋላ መለስ ስብንል ያኔ በፈረንጆቹ ወይም በጎርጎርሲያኑ 2019 አልበሽርን ከስልጣን እንዲነሱ ሲጠይቅ ህዝቡ ለለውጥ ነበረ። ለካ እየየም ሲዳላ ነው አይነት ነው የሆነው። ያኔ ዳቦ ተወደደብኝ ያለው ህዝብ አሁን ዳቦ እያገኝ አይደለም፣ እጁን ለልመና እየዘረጋ ነው ያለው እና ለውጦች ለውጦች አስፈላጊ ሊሆን ይችላሉ፣ ግን ደግሞ በትክክለኛ መንገድ ካልተመሩ ምን ያህል ሰቆቃ እንደሚያስከትሉ ይሄ ትልቁ ማሳያ ነው። አዎ በጣም የሚያሳዝነው አሁን አንድ የእንግሊዝ ድርጅት እስከ 60 ሺህ ዜጎች ሞተዋል ብሎ ያምናል። በቀጥታ በጦርነቱ ከሞቱ ሰዎች ውጪ በኮሌራ ወባ፣ እና መሰል በረሃብ የመሳሰሉትን ቁጥሮችን ጨምሮ ያን ያክል ዜጎች ሞቱ ይላል። የተባበሩት መንግሥታት ድርጅት ግን ሁለት መቶ ሺህ ማነው ሀያ ሺህ የሱዳን ዜጎች በቀጥታ እንደሞቱ ፋይል አለኝ ወይ መረጃ አለኝ ብሎ ያምናል። ይሄ ምን ያክል አሳዛኝ እንደሆነም የሚያሳይ ክስተት ነው። እና ይህ ሁላ ትግል ለስልጣን ነው። ግን ከስልጣኑ ጀርባ ምን አለ ስትል ብዙ መረጃዎች፣ አንድ የደቼ ቬለ የሰራው ዶክመንተሪ እያየሁ ነበር እና ዘጋቢ ፊልም እያየሁ ነበረ። አጠቃላይ ሀብት መቀራመት፣ ሀብትን የመቀራመት ጦርነት ነው የሚለው በተለይም ይሄ ከወርቅ ንግድ ጋር በተገናኘ አሁን የሱዳን ወርቅ እዛ ላይ የምታየው ይሄ በወርቅ የተንቆጠቆጠች ከተማ ናት፣ ዱባይ አደለ። የተባበሩት አረብ ኤምሬቶችና የሐምዳን ደጋሎ ግንኙነት ብዙ በአለም አቀፍ ደረጃ ይታማል። እንደዚሁም የአልቡርሃን አስተዳደርም ወይም ደግሞ የአልቡርሃን ክንፍ እስከ ተመድ ድረስ የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሉ ድጋፍ እንደምታደርግ ክስ አቅርቧል። ዲፕሎማሲያዊ ግንኙነታቸውንም አቋርጧል እና ያ የዶቼቬሌው ወይም ደግሞ የዲደብሊው ዘጋቢ ፊልም የሁለቱ አካላት ጦርነት የወርቅ እንደሆነ ነው የሚያነሳው። በተለይም የካርቱም ላለፉት ጊዜያት በፈጥኖ ደራሽ ኃይሎች ቁጥጥር ስር ነበረች እና ካርቱም ውስጥ ያለን የወርቅ ማምረቻን ለመቆጣጠር የተደረገ ጦርነት እንደነበረ ነው ያ ዶክሜንተሪ የሚያሳየው። እና አጠቃላይ ከስልጣን ሽኩቻው ከስልጣን ፉክክሩ ከዚህን ያህል ጦርነት ጀርባ ያለው የሀብት መቀራመት የሁለቱ ክንፎች እንደው ለህዝብ ነጻነት ለመባልም የሚያስደፍር አይደለም። በዛ ዶክሜንተሪ መሰረት ይሄ በጦርነቱ ላይ ያለው አሰላለፍ ስታይ አሁን የሱዳን ጦርነት የሱዳን ብቻ አልሆነም ወጥቷል። ሱዳናውያን ጦርነቱ ከእጃቸው ወጥቶ በሁለት አንጃ የተከፈሉ ኃይሎች ሆነዋል። በዛኛው በኩል ጎረቤት ሀገር ግብፅና ሳውዲ አረቢያ እና እንዲሁ ደግሞ የኤርትራ በዋነኛነት እንደሁም ስሙ የሚጠቀሰው እሷ ነው። እነዚህ ሦስቱ አካላቶች የሚመሩት ክንፍ አለ። በዚህኛው በኩል ደግሞ የአርኤስኤፍ የፈጥኖ ደራሽ ኃይሉን የሚመራው ኃይል በተለይ በጣም ስሞ የሚጠቀሰው ዱባይ ነች፣ የተባበሩት አረብ ኢሚሬት አስተዳደር የተለያዩ የጦር መሳሪያዎችን በማቅረብ እና ጦርነቱ እንዲፋፋም ከፍተኛ አስተዋጽኦ የሚያደርጉ ኃይላቶች ናቸው። በዚህ ውስጥ ያደጉ ሀገራትም እና አሜሪካና ቻይና እንዲሁም ሩሲያ ያላቸው ሚና በጣም ከፍተኛ ነው። ይህም ሁሉ የማዕድን ጦርነት ከዛ ባሻገር ደግሞ ሱዳን መሪዎች እንጂ ተፈጥሮ በጣም ያደላት ሀገር ነች። በጣም ከፍተኛ የእርሻ መሬት ያለበት ሀገር ነው። የነዳጅና ሌሎች ማዕድናት ወርቅ፣ ሌሎችም የከበሩ ማዕድናት ያሉበት አካባቢ ነው። ለዚህ የሚደረግ ቅርምት መሆኑ እንዳልከውም በሰፊው በሰፊው የሚነሳ አካባቢ ነው። ይህንንም ለማሻገር ማገል በእርግጥ ብዙ ሀገራት ያው ሙከራ አድርገው ነበር። የተሳካ ቢሆን ኖሮ ኢትዮጵያ በመጀመሪያነት የወሰደችው አስተዋጽኦ ቀላል አልነበረም። በሁለት ምክንያት ጠቃሚ ነበር። እንደምታስታውሰው የኢትዮጵያ ሥርዓተ መንግስት ከሱዳን ጋር የተለያየ ጊዜያቶች ጦርነቶችን አድርገዋል ግን ወታደራዊ መንግስት በሚመሩበት ጊዜ ሱዳናውያን ሱዳንን ወታደራዊ መንግስትና ሲቪል የሆኑ መሪዎች በሚመሩበት ጊዜ ያለው ትልቁ ልዩነት ከሲቪክ መሪዎች ጋር ትልልቅ ድሎችን ሲቀናጁ ሀገሪቱ ወይ ቀጠናው ሰላም ሲሆን ይታያል። ወታደራዊ መሪዎች በነበሩበት ጊዜ ደግሞ ለተደጋጋሚ ጦርነቶች ሲጋለጡ ይስተዋላል። ኢትዮጵያ ይሄ በታሪካዋ ይህንንም ስለምትረዳ ሲቪል የሆነ መንግስት ለማዋቀር ብዙ ጥረቶችን አድርጋ ነበር። የተሳካም ጊዜያቶች ነበሩ። ግን ያው ወታደሩ በመፈንቅል አይታማምና ይህንን ችግር ፈጥረዋል። ከዛ ባሻገር ግብፅም ተደጋጋሚ ሙከራ አድርጋለች። ችግሩ ምንድን ነው? የግብፅ ቡድኖች ያሉበት አንዱን አንጃ በልዩነት የሚያደራድሩ በመሆኑ አንዱን አንጃ እየደገፉ ድርድር የሚያደርጉ በመሆኑ ስኬታማ ሊሆን አልቻለም አሜሪካም ትልቅ ሙከራ አድርጋለች በተለይ ደግሞ ከሳውዲ አረቢያ ጋር በመሆን እነዚህ ድምር ውጤቶች ግን ሊሳኩ አልቻሉ የኢትዮጵያ የሱዳን ሰላም መሆን ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ቀጠና ወሳኝ ሚና ይጫወታል እና ኢትዮጵያ ደግሞ ድንበር ተጋሪም ስለሆነች 1600 ኪሎ ሜትር ያክል ድንበር ይጋራልና ወሳኝ ነው የሁለቱ ሰላም መሆን። ያ ሱዳን በአንጻራዊነት ሰላም አለመሆኗ ያ ኢትዮጵያም ውስጥ ግጭት ስላለ ማለት ነው እና የሱዳን ጦርነት በታላቁ የኢትዮጵያ ህዳሴ ግድብ ድርድር ዙሪያ እንኳን ተጽዕኖ አለው። ስለዚህ በተለይም ግብፅ እንደፈለገች እንድትነዳቸው የሚያደርግ ወይም ደግሞ በግብፅ ፍላጎት ላይ እንዲመሰረቱ የሚያደርግ አንዳንዴ ሁለት ተቀናቃኝ ኃይሎች ባሉበት ከማጋር እንደምትወያየ የአገር ጉዳይ ራሱ ግልጽ አይሆንልህም እና ኢትዮጵያ በዛ በኩል ልታተርፍ ትችል እንደነበር ምንም ጥርጥር የለውም። ግን በአጠቃላይ ደግሞ የዚህ የሱዳንን ጦርነት አስከፊ ያደረገው ወይም ደግሞ መቋጫ እንዳይኖረው ያደረገው ቅድም ያነሳናቸው ከጀርባ ሆነው የሚያራግቡ ሀገራት በተለይም የጦር መሳሪያ በማቅረብ አሁን ፋሽን እየሆነ መጥቷል። አፍሪካ ውስጥ አገራት እርስ በርሳቸው በድሮን የድሮን ፖለቲካ ነው የሚሆነው እና አሁን አርሴፍ ሰሞኑን አልፋሽር አካባቢ እንደዚህ አይነት ጥቃት ሲፈጽም ነበር አደለ? ቻይና ሰራሽ የሆኑ ድሮኖች በተባበሩት አረብ ኤምሬቶች አማካኝነት እንደሚቀርብለት ነው መረጃዎች የሚያሳዩት። ግን ደግሞ ሰራዊት ውስጥ ብሔራዊ ሰራዊት ውስጥ ዝም ብሎ ቁጭ ብላሉ አይደለም። ሁለቱም በቃ በድሮን ይጠዛጠዛሉ ማለት ነው። ማነው የሚተርፈው? ለማነው የሚተርፈው? ያ ጦስ ለሰላማዊው ሕዝብ ነው። ያን ያህል ድሮን ውስጥ ኦፕሬት የሚያደርጉ ወይም ደግሞ ያንን የሚቆጣጠሩ አካላት ምን ያህል የሰለጠኑ ናቸው ብለህ ስታስብ ደግሞ ሌላ ራሱን የቻለ ፈተና ነው እና ይሄ በቀጥታ ታርጌት የታለመለት ቦታ ሄዶ ከመምታት አንጻር ጠላትን ከማጥቃት አንጻር ምን ያህል ውጤታማ ናቸው የሚለውም ያን ያህል ማለት የጠነከረ የሰለጠነ የሰው ኃይልም ስለሌለ ብዙ የጎንዮች ጉዳት እያስከተለ እንደሆነ መረጃዎች ይወጣሉ። አሁን ስሙ በስፋት አይነሳም እንጂ የሩሲያው በሩሲያ መንግስት ሲመራ የነበረው የዋግነር ቡድን በዚህ የወታደር በማቅረብና ከአንድ ወገን ሆኖ በመዋጋት ትልቅ ስሙ የሚጠቀስ የነበረ ድርጅት ነበር። በእርግጥ ይህ ድርጅት በወርቅ ንግድ ነበር በብዛት ይታማ የነበረው። ከዛ ባሻገር ደግሞ የፈጥኖ ደራሽ ኃይሉ ቅድም እንዳልከው በተባበሩት አረብ ኢሚሬቶች በሚያቀርቡት የጦር መሳሪያ አቅርቦት ጮክ ብሎ የሚደመጥ ስም ነው። ይህ ብቻ ሳይሆን አሁን ጦርነቱ ወደ ቀጠናዊ ሁኔታ ይሰፋልም የሚል ስጋት እየፈጠረ ያለው የፈጥኖ ደራሽ ኃይሉ ሰራዊት የአየር ኃይሎቻቸውን ለሱዳን መንግስት ወይ ለሱዳን ኃይል ክፍት ያደረጉ አካላትን ጥቃት እፈጽማለሁ ብሎ ሰሞኑ መግለጫ ሰጥቶ ነበር። ይህ ማለት እንግዲህ ግልጽ ነው፣ ይታወቃሉ። አሁን አሰላለፋቸው የተለየ ስለሆነ ለምሳሌ ኤርትራ ላይ ቀጥተኛ የሆነ ጥቃት ይፈጽማል ማለት ነው። ያ ደግሞ ኤርትራ ዝም ብላ የምትመለከትበት ምንም አይነት የሉዓላዊነትን ጉዳይ በጣስም ስለሆነ በቀጥታ ጦርነት ውስጥ በእጃዙር ከነበረው የጦርነት አካሄድ በቀጥታ የምትሳተፍባቸው ሁኔታዎች ውስጥ ይኖራሉ። የኢትዮጵያም ምንደዛ ነው ለምሳሌ የኢትዮጵያ በድንበር ይገባኛል ትልልቅ የሆኑ ጥያቄዎች ያሉበት አካባቢ ነው። እዚህ ጋር እንደውም የኢትዮጵያ መንግስት፣ አንዱ ጥሩ ነገር በይፋ የተናገረው የመሬት የተወሰደብኝ መሬት ህጋዊ የሆነ ስራ ሲኖር ተደራድሬ ይመልሳለሁ የሚል እርምጃ ወስዳለች። ይሄ በዲፕሎማሲ ቋንቋ ጥሩ የሆነ አገላለጽ ነው። ይሄ ግን እየገፋ ሲመጣ በቀጥታ ተስባ የማትገባበት ወደ ጦርነቱ ወይም ራሷን የማትከላከልበት ምንም አይነት አሰላለፍ የለም። ግብፅም ያላት ሚና እዚህ ውስጥ ትልቅ አለ። ቻድ ለምሳሌ ቻድ የአርሴፍ ወይ የሃሚቲ ቀጥተኛ ድጋፍ የምታደርግ ጎረቤት ሀገር ነች። ዳርፉርም ለመገንጠል ከሚደረጉ እንቅስቃሴዎች ውስጥ ትልቁ ስማ የምትነሳ ሀገር ነች እና ይሄ ይሄ ራሱ ያለው ይሄ ቀጠናዊ የሆነ ትርምስ የመፍጠር አቅሙም ምናልባት ወደ ለየለት ቀጠናዊ ጦርነት የመግባት እድል አለው እየተባለ ነው ምናልባት እየተመዘዘ እየተመዘዘ ወደ ቀይ ባህር ፖለቲካም መዞሩ የማይቀር ነው። ምክንያቱም ግብፅ ትሳባለች፣ ኤርትራ ትሳባለች። ዘን በተለይ የኢትዮጵያ ፍላጎት በዚህ በቀይ ባህር በኩል ያላትን ፍላጎት ወደዚህ ወደ ሱዳን ለማሸሽ የራሳቸውን ሚና ሊወጡ ይችላሉ። ምንም ፖለቲካ አገራት የራሳቸውን ጥቅም ለማስጠበቅ በየት በኩል ሊመጡብህ እንደምትችል አታቅምና አጠቃላይ እንዳነሳኸውም ተያይዞ የአፍሪካ ቀንድን ሊያምስ የሚችል ከፍተኛ የሆነ የስጋት ቀጠና ነው የሱዳን ጦርነት ግን ደግሞ አፍሪካ ቀንድ ታመሰ ማለት ሌላኛው አለም እጁን አጣጥፎ ይቀመጣል ማለት አይደለም ቅድም እንዳልኩህ አሁን የተባበሩት አረብ ኤምሬቶች እነ ሳውዲ አረቢያ ሌሎችም ሀገራት እነ ግብፅ በቀጥታ ከሀገሪቱ ጋር ያላቸው ግንኙነት አሳስቦናል ቢሉም ዞሮ ዞሮ ግን የቀይ ባህር ቀጠና ሰላም እንዲሆን ይፈለጋል። እነ አሜሪካም እነዚህ አደጉ የምትላቸው ሀገራት፣ ቀይ ባህር ከፍተኛ የሆነ የኢኮኖሚ ማንቀሳቀሻ መስመር ነው። ስለዚህ ምስራቅ አፍሪካ ወይ ይሄ የአፍሪካ ቀንድ ሰላም አይደለም ማለት ያ የኢኮኖሚ መስመር ተቆረጠ ማለት ነው። ታስታውሳለህ፣ እስራኤልን ከሀማስ ጋር በነበራት ጦርነት የየመን ኃይሎች የተወሰነ ጊዜ እያናጉ ነበር። ስለዚህ ያ ወዴት እንዲዞር ያደርጋል ማለት ነው። የጭነት ጉዞ ወደ ደቡባዊ የአፍሪካ ክፍል ሆኖ ዞሮ እንዲሄድ ነው የሚያደርገውና በጣም የንግድ ስርዓቱን የሚያፋልስ በመሆኑ ያደጉ ሀገራትም ዝም ብለው የሚመለከቱ ለምሳሌ ብዙ ጮክ ብሎ የማይደመጠው ኳታር በዚህ ጦርነት ውስጥ ትልቅ ሚና ያላት ሀገር ነች። በእርግጥ የማደራደር ያልተሳካውን የጂዳ ድርድሮች ውይይት እንዲጀመርና እንዲደረግ በማድረግ ትልቅ ሚና ነበራት። በእርግጥ ያው ከአንዱ ሰራዊት ጋር ከአንዱ ክንፍ ጋር የሚታማ ታሪክ ቢኖራትም ይሄ አሁን ያላቸውን ሚና ቀላል አይደለም። ስለዚህ የእጃዙር ጦርነቱ በተፋፋመ ቁጥር በኢትዮጵያም ላይ ቀጥተኛ የሆነ ተጽዕኖ የማድረግ አለው አቅም አለው። ለምሳሌ አሁን በርካታ ሱዳናውያን በስደት ምክንያት ኢትዮጵያ ድንበር ውስጥ ናቸው የሚገኙት። የጸጥታና የደህንነት ስጋቶች የመኖራቸው አይቀርም። በዛ ላይ ደግሞ ያልተካለለ የረጅም ኪሎ ሜትር ርቀት 1600 ኪሎ ሜትር ያክል ያልተካለለ መሬት አላት ኢትዮጵያና ሱዳን። ቅድም እንዳልኩ ደግሞ ወታደራዊ መንግስት ሱዳን ውስጥ በሚኖር ጊዜ ያለ ተደጋጋሚ የሆነ ጦርነቶች አሉ፣ ሙከራዎችም አሉ። በእርግጥ ወታደራዊ መንግስት ያልሆነበት ጊዜ እኮ የለም አደለ? የተረጋጋ ይሁን እንጂ የአልበሽርም እኮ በመፈንቅለ መንግስት ነበረ። የመጣግን ደግሞ እንደተባለውም ወደ ሲቪልነት እየተቀየረ ነበር፣ አደለ መስመር እየያዘ ነበር። የወቅቱ ሁለቱ በነበሩበት ጊዜም እንደ ሰላማዊ የሆነ የሱዳንና ኢትዮጵያ ግንኙነት ነበር እና በአጠቃላይ ያለው እንደ ሰብአዊነት በሱዳን የሚደረገው ሁኔታ በጣም ያሳዝናል፣ ልብ ይነካል። ከዛ ቀጥሎ ደግሞ እንደ ኢትዮጵያም ቀጥተኛ የሆነ የሚመለከታት ችግር ነው። አዎ፣ ምንም ጥርጥር የለውም። በዚሁ እናጠቃለው። መልካም። የዛሬው ውይይታችን በሱዳን እየተፈጠረ ስላለው የሰብአዊ እልቂትና የእርስ በርስ ጦርነት አስታከን ያደረግነው ውይይት ነበር። ቀጠናዊ፣ እንዲሁም በሱዳን ስላለው ሰብአዊ ቀውስ፣ በዋናነት ደግሞ በኢትዮጵያ ላይ ስለሚኖረው አንድምታ ውይይት አድርገናል። በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካሙን ሁሉ እንመኝላችኋለን። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትተውብን።